ሰላም ጤና አስጥልን። ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የኢትዮጵያ የጤና ባለሙያዎች የጀመሩት አድማ ዛሬ ሶስተኛ ቀኑ ላይ ይገኛል። የአብይ አህመድ አገዛዝ አድማውን በኃይል ለማስቆም ከፍተኛ የሆነ ዘመቻ ከፍቷል። በዚህም እስካሁን ባለው መረጃ 26 የጤና ባለሙያዎች 16 ዶክተሮችን ጨምሮ መታሰራቸው ታውቋል። በአንዳንድ ሆስፒታሎች ሙሉ በሙሉ የስራ ማቆም አድማውን መመታቱ ተገልጿል። የጤና ሚኒስቴር ባወጣው መግለጫ ደግሞ እየተካሄደ ያለው አመፅ በጥቂት ሰዎች የሚከናወን አብዛኛው የጤና ባለሙያ በስራ ገበታው ላይ እንደሚገኝ ገልጿል። በመሆኑም በመግለጫው ላይ መንግስት የሚመልሰው አንዳችም ጥያቄ እንደሌለ በጤና ጥበቃ ሚኒስቴር አማካኝነት ተገልጿል። በአጠቃላይ ሶስተኛ ቀኑን የያዘው የጤና ባለሙያዎች ሀገራዊ አድማ አሁንም እንደቀጠለ ነው። ዝርዝር ጉዳዮችን ከዘውትር ተሳታፊያችን ጋር እንወያይበታለን። በጣም ነው ማመሰግነው ሶስተኛ ቀኑ ላይ እንገኛለን። የመንግስት አፈና ተጠናክሯል። አድማውም በታቀደለት መሰረት እየተከናወነ ነው። ምን አዲስ ነገር አለ ዛሬ? መሳይ፣ እንግዲህ የጤና ባለሙያዎች በጀመሩት አድማ ዛሬ ሶስተኛ ቀኑን ይዟል። በዚህ በዛሬው በሶስተኛ ቀኑ የአድማ እንቅስቃሴያቸው ላይ አብዛኛዎቹ የሕክምና ተቋማት ከትናንትና ሳይገኙበት ውለዋል። አጠቃላይ በተለይ በዋናነት በአዲስ አበባ፣ በጎንደር በባህር ዳር፣ በደሴ በሐዋሳ እና በወላይታ ሶዶ እንዲሁም በሌሎች አካባቢዎች ያሉ ሆስፒታሎች ከትናንትናው በባሰ መልኩ ዝር ሳይሉ ውለዋል። መንግስት በየቤቱ የዞረ ዶክተሮችን ወይም የጤና ባለሙያዎችን ወደ ህክምና ማዕከላት ለማምጣት ጥረት አድርጎ ነበር ያልተሳካለት ያሳዘነ ነገር ግን፣ የጤና ባለሙያዎች ኃላፊነት ወስደው የድንገተኛ ቀዶ ጥገና ክፍል የህፃናት ማዋለጃ ክፍል እና እነዚህን ህክምና የሚሰጡ የተፈቀደላቸውን የጤና አገልግሎት የሚሰጡ የህጻናት የጨቅላ ህጻናት ህክምና ክፍል እንዲሁም የድንገተኛ ቀዶ ጥገና ክፍል እና የኢመርጀንሲ የሚባሉ የድንገተኛ ክፍሎችን ህክምና የሚሰጡ ሐኪሞችን እና የጤና አጠቃላይ ባለሙያዎችን እዛው ዶክት ህክምና ማዕከላት በመሄድ ምን አድርጉ እንደሚላቸው ሊገባኝ አልቻለም። እነዚህ ሰዎች ህክምና በሆስፒታሉ ላይ ገብተው ህክምና እየሰጡ ያሉ የህክምና ባለሙያዎችን አስሮ ይዟቸው ሄደዋለኝ። እነዚህ ከታሰሩ እኛ ከዚህ ምን እንሰራለን? በማለት አብዛኛው ለህክምና ማዕከላት አገልግሎት ሊሰጡ የሄዱ ዶክተሮች የህክምና ማዕከሉ ትተው ወጥተዋል። በተለይ በሐዋሳ፣ ሁለት የህክምና ዶክተሮችን፣ ስፔሻሊስቶችን፣ የማህፀን ልዩ ስፔሻሊስት ሐኪምን በማሰር ሌሎችም ከሆስፒታሉ እንዲወጡ አድርጓል። አንደኛ ዶክተሮቹ ለምን አድማ አደረጉ? የህክምና ማዕከሉ ወደ አገልግሎት መስጠት አለበት እያለ ሌሎችን ማሸነፍ ሲያቅተው ሀኪም ቤት ውስጥ ወይም ህክምና ማዕከላት ውስጥ ያገኛቸውን ዶክተሮች ነው አፍኖ ይዟቸው የሄደው። ይህ በጣም ከመንግስት የማይጠበቅ በጣም ተራ ነገር ነው እያደረገ ያለው። በአጠቃላይ ግን እንደ አድማ ከታየ ግን ዛሬ ሶስተኛ ቀኑ የተሳካ አድማ ነበረ። መንግስት እንደሚለው አይደለም። አብዛኛዎቹ የህክምና ማዕከላት ተዘግተው ነው የዋሉት። ጭር ብለው ነው የዋሉት። መሳይ እንግዲህ መረጃዎችን በዝርዝር ለመመልከት ያለው እንደ ተጀመረው ከመጀመሪያው እለት አንስቶ አድማ የመቱት ሆስፒታሎች፣ የህክምና ማዕከላት በአድማቸው ቀጥሏል። አንዳንዶቹ እንደውም ሙሉ በሙሉ ነው አድማውን የመቱት። ይሄ በመርሃ ግብሩ በወጣው መሰረት የተወሰኑ አገልግሎቶች ላይ አድማ ያልተመታባቸው አገልግሎቶች አሉ እነሱ እንዲቀጥሉ ያደረጉትን አንዳንድ ሆስፒታሎች፣ እነዛን የተለዩ አገልግሎቶችን ጭምር ነው በማቆም ሙሉ በሙሉ አድማ እያደረጉ የሚገኙት። አፈናውና እስሩ ተጠናክሮ ቀጥሏል። እንግዲህ አሁን አገዛዙ ጤና ባለሙያዎችን ውሳኔ እና በአቋማቸው መጽናታቸውን ለመስበር የሚችለውን ሁሉ እያደረገ ነው። በሚቆጣጠራቸው መገናኛ ብዙሃን መጠነ ሰፊ ፕሮፓጋንዳ እያካሄደ ነው። ምንም ነገር እንዳልተፈጠረ ሁሉም አገልግሎት እየተካሄደ እንደሆነ፣ በጣም ጥቂት የሆኑ ጉዳዩ ያልገባቸው በሐሰተኛ መረጃ የተወናበዱት ካልሆነ በስተቀር አብዛኛው የጤና ባለሙያ በስራ ላይ ነው የሚል የቴሌቪዥን ፕሮፓጋንዳዎች በአገዛዙ ሚዲያዎች እየተላለፉ እንዳለ ነው የሰማነው። በተረፈ አብዛኛው አካባቢ አሁንም በአድማ ከተማው እንደቀጠለን ያለው ቀጣዩ ምን ሊሆን ይችላል፣ ወደኋላ ላይ አነሳለሁ። ነገር ግን እየታሰሩን ያሉት ለምሳሌ የመተማ ሆስፒታል ዋና ዳይሬክተር እንደዚሁ መታሰሩ ተሰምተዋል። ምክንያቱ ደግሞ አድማ የመቱትን የሆስፒታል ሰራተኞች ስም ዝርዝር አሳልፈ ስጠን ብለውት ፍቃደኛ ባለመሆኑ የሆስፒታሉን ዳይሬክተር አፍነው መውሰዳቸው ነው የተሰማው። ሌላው በሐዋሳ ዩኒቨርሲቲ የአመራሮቹ ተስፋ የቆረጡ ነው የሚመስለው፣ አዲስ ቅጥር አውጥተዋል። በስራ ገበታ ላይ ባልተገኙት ምትክ ሌሎች አዳዲስ ለመጠር እንደዚሁ ቅጥር ማውጣታቸውን ነው የሰማነው። በወላይታም በተመሳሳይ ነው ማምሻውን የሰማነው። የጤና ሚኒስቴር መግለጫም አለም መግለጫው እጅግ የሚያሳፍር ነው፣ እውነት ለመናገር አገዛዙ የህዝብ ጥያቄ ነው። ምክንያቱም የጤና ባለሙያዎች የህዝብ ናቸው፣ ህዝብን ነው የሚያክሙት። የህዝብ ጥያቄ መሆኑ እየታወቀ ምንም እንዳልተፈጠረ ነገር አድበስብሶ ለማለፍና ለማደናገር ድፍን ያለ መግለጫ ነው ያወጣው። ማናለብኝነት እብሪትና ትቢት የተሞላበት መግለጫ ነው ከጤና ሚኒስቴር የወጣው። እንደውም አንዳንዶች በቀጥታ በአብይ እጅ የተጻፈ መግለጫ ሊሆን እንደሚችል ነው። ምክንያቱም የእሱ ቋንቋዎችና የእሱ የእብሪት አነጋገሮች ናቸው በመግለጫው ላይ የተንጸባረቁት። ለማንኛውም በዚህ መልኩ ነው ጤና ሚኒስቴር መግለጫውን ያወጣው። አድማውን ግን ሊቀለብሱት ወይም ሊያስቆሙት አልቻሉም። በኃይልና ከጤና ሙያ ጋር ምንም ግንኙነት የሌላቸውን ካድሬዎች አገልግሎቱን እንዲሰጡ እያደረጉ ነው የሚገኙት። አደገኛ ጨዋታ ነው አገዛዙ እየተጫወተ ያለው። እስቲ እዚህ ላይ ምን ማለት ይቻላል? መሳይ የጤና ጥበቃ ሚኒስትር የሰጠው መግለጫ ይሄ የብሽሽቅ ፖለቲካ የሚመስል ነገር ነው። መግለጫ የሰጠው በእርግጥ እሱ መጣፊያው አጥሮታል። መንግስት መጣፊያው አጥሮታል። ለጤና ባለሙያዎች የጠየቁትን አስራ ሁለት ጥያቄዎች መመለስ በማይችልበት ደረጃ ላይ ስለሆነ ብቻ ሳይሆን እነዚህን ጥያቄዎች ለጤና ባለሙያዎች ምላሽ ቢሰጥ ሌላው የኢትዮጵያ ሕዝብ ከነሱ ያልተናነሰ መከራ ውስጥ ስለሚገኝ የጤና ባለሙያዎችን ጥያቄ ቢመልስ ሌሎችም ጥያቄ አንስተው አገሪቱን ወደ ብጥብጥ ይወስዷታል የሚል ስጋት ስላደረበት ጭምር ነው። አሁን እያድበሰበሰ መግለጫዎችን የእነሱን ጥያቄ እውቅና ባለመስጠት ብቻ ሳይሆን እጅግ በጣም ንቀት የተሞላበት እና ከኛ በአይናችን ካየነው በእጃችን ከዳሰስ ነው እውነት እጅግ በጣም የራቀ ሀሰት ብቻ ሳይሆን ኩሸት የሆነ መረጃ ነው። ከውሸት በላይ ኩሸት የሆነ መረጃ ነው የሰጠው። ምንድን ነው ለማለት የፈለገው? የጤና ጥበቃ ሚኒስቴር ምናልባት ሚኒስትር መስሪያ ቤቱ ላይሆን ይችላል፣ ፖለቲከኞች የጻፉት ነው የሚመስለው፣ አንተ እንዳልከው ነገር ግን አብዛኛው የጤና አገልግሎት ክፍት ሆኖ አብዛኛው ባለሙያዎችም በህክምና ማዕከላት የህብረተሰቡን ፍላጎት እያሟሉ ነው የሚል መግለጫ ነው የሰጡት። እኔ እንግዲህ ዛሬ በተለያዩ የህክምና ማዕከላት ተንቀሳቀሽ ለማየት ሙከራ አድርጌ ያለው ይሄ ፍጹም ሀሰት ነው። አብዛኛዎቹ እንደም ከትናንትናው የባሰ የህክምና ማዕከላት ጭር ብለው ነው የዋሉት። ሁለተኛ በጣም ጥቂት በጣት የሚቆጠሩ የህክምና ባለሙያዎች በፖለቲካ በተጠለፉ ሚዲያዎች የኢትዮጵያን ሰላም አንድነት የማይፈልጉ ሚዲያዎች ጠልፈው የእነሱን አጀንዳ ለማስፈጸም እንቅስቃሴ በማድረጋቸው እነሱ ምናልባት ከስተታቸው የሚማሩበትን መንገድ እንከተላለን የሚል መግለጫ ነው ያወጣው። በአጠቃላይ ግን እነሱ ባሉት መንገድ መግለጫ በሰጡበት መንገድ ሳይሆን አድማው በጣም በጠነከረው ሁኔታ ዛሬ ሙሉ ቀን ሆስፒታሎች ጭር ብለው እንደዋሉ ነው መረዳት የቻልኩትኝ መሳይ ነገር ግን በጣም የገረመኝ እና ያሳዘነኝ ነገር በተቋሙ ላይ መገኘት ያልቻሉ የሕክምና ዶክተሮች አንደኛ ከህግ አኳያ እና ከሞራል አኳያ አያስኬድም ይላሉ። አድማ ማድረግ ቃል ኪዳን የገቡበት ነገር ነው፣ አድማ አለማድረግ ህብረተሰቡን ለማገልገል ሲመረቁ ቃል ኪዳን የገቡበት ሙያ ስለሆነ ይህም ማድረጋቸው በህግም ተጠያቂ ናቸው ይላል። እንግዲህ እየተራባችሁ እየታረሳችሁ መንግስት እየጨቁ ናችሁ መብታችሁን ጥያቄያችሁን ሳይመልስ ዝም ብላችሁ እኛ በምንሰጣችሁ ድርጎ ብቻ ኑሩ ብሎ ሲል ህገ መንግስታዊ መብት ነው ብሎ የራሱን ጥቅም ብቻ ለማስከበር እና ሐኪሞቹ ለምንድን ነው ይህ ጥያቄ ያልተመለሰልን የሚል ጥያቄ ማቅረብ እንደማይችሉ ይህም ህጋዊ መብት እንደሌላቸው አድርጎ ለማቅረብ ሙከራ አድርጓል። ማስፈራራቱ ጥይት መጀመሪያ አካባቢ የተተኮሰባቸው እዛ አካባቢ ያሉ የደህንነት አካላት እና የታጠቁ ኃይሎች በማዕከላት በጤና ማዕከላት ሂደው በማስፈራ ራት ሰልፍ እንዳያደርጉ ወይንም አድማ እንዳያደርጉ አፍነው ከቅጥር ግቢ ውስጥ እንዳይወጡ ለማድረግ ጥረት ቢያደርግም ይህን ሁሉ ሰባብረው ከወጡ በኋላ አሁን ደግሞ አንተ እንዳልከው በሐዋሳ የሚሆን በተለያዩ አካባቢዎች ያሉ ሆስፒታል የሚሰሩ ዶክተሮችን ከግቢ ውስጥ እያፈኑ በመውሰድ አንዳንዶችንም በየቤታቸው እየዞሩ እያፈኑ በመውሰድ የት እንደሚወስዷቸው አይታወቅም። ይባስ ብሎ ዛሬ ጥቁር አንበሳ ሆስፒታል የኢንተርን ተማሪዎች እዛ ያሉ ሳብ ስፔሻሊስት የሚማሩና ስፔሻሊስት የሚማሩ ዶክተሮች እዛው እያደሩ የሚማሩ ተማሪዎችን አስወጥተው ከየመኖሪያ ዶርማቸው ውስጥ አስወጥተው አካባቢውን ቆላልፈው ወጥተዋል። መንግስት ምን እንደሚፈልግ ራሱ እኔ ግራ ነው እየገባኝ የመጣው። ምክንያቱም እነዚህ ሰዎች ከሆስፒታሉ ውስጥ ማደሪያ ያላቸው እነሱን አስወጥቶ የህክምና ማዕከሉን አገልግሎት እንዴት ሊሰጥ እንደሚችል እኔ ግራ ነው የገባኝ። አጠቃላይ ግን መንግስት የሰጠውን መግለጫ ፍጹም ሐሰት ነው። የተፈጠረውም ነገር እነሱ ባሉት መንገድ ሳይሆን አጠቃላይ በአንድ ድምፅ ሁነው አድማውን እያደረጉ እንደሆነ ነው ለማየት የቻልኩት። መሳይ እንግዲህ በህብረተሰቡ የጤና ባለሙያዎችን እንቅስቃሴ በመደገፍ ይመስላል። ለምሳሌ ንፋስ መውጫ በደቡብ ጎንደር የታሰረባቸውን የህክምና ባለሙያ ለማስፈታት ታካሚው ተገልጋዩ ማህበረሰብ ነው ነቅሎ ወጥቶ ሆስፒታሉን በመክበብ ለማስፈጣት ጥረት እያደረገ እንዳለ ነው የሰማነው። ስለዚህ ህብረተሰቡ እየተቀላቀለ ነው። በእንጅባራ ዶክተር ጸጋይ ታምር የተባሉ የእንጅባራ ሆስፒታል ባለሙያን በአገዛዙ ታስረው የነበሩትን እኝን ባለሙያ ህብረተሰቡ ባደረገው ተቃውሞና ከፍተኛ ጫና ምክንያት ወዲያውኑ እንዲፈቱ ነው የተደረገው። ስለዚህ ህብረተሰቡ ጫን ብሎ ከመጣ ከሀኪሞቹ ጎን ከጤና ባለሙያዎቹ ጎን ከቆመ አገዛዙ የጀመረውን የሀይል እርምጃ ሊያቆም እንደሚችል ነው ፍንጭ የታየውና እዚህ ላይ የህብረተሰቡ ተሳትፎ ሌላውን ማህበረሰብ ክፍል ከጤና ባለሙያዎች ጎን መቆሙ ውጤት ሊኖረው እንደሚችል ያመላከተ እርምጃ ነው ማለት ይቻላል። ከእንግዲህ ከጤና ሚኒስቴር መግለጫ ጋር በተያያዘ በሞራልም በህግም ተጠያቂ የሚያደርግ እርምጃ ነው የወሰዱት። ምናልባት ጥያቄ እንኳን ቢኖራቸው ስራቸውን እየሰሩ መጠየቅ ይችላሉ ነው። ይህ ምናልባት እንደው አገዛዙ ምን ያህል ህሊና በሌላቸው ሞራል በሌላቸው ምንተፍረት በሌላቸው ይሉኝታ በሌላቸው ሰዎች እንደተሞላ ማረጋገጫ የሚሆን ይመስለኛል። ላለፉት ስድስት ዓመታት ስራቸውን ሳያቋርጡ ሲጮኹ ሲጠይቁ ቆይተዋል እኮ። የመጨረሻ አልመልስም ጆሮ ዳባ ልበስ በሚል ለጥያቄዎቻቸው ጀርባውን ሲሰጥ የወሰዱት እርምጃ እንጂ ላለፉት ስድስት ዓመትማ ስራቸውን ሳያቋርጡ እየተቸገሩ በከፍተኛ ጉስቁልና ውስጥ ሆኖ እኮ ጠይቀዋል ምንድን ነው ከዚህ በኋላ ሊያደርጉ የሚችሉት እንዲህ አይነት ነገር ሆን ተብሎ የሌላው ማህበረሰብ ድጋፍ እንዳይሰጥ በአገዛዙ በኩል በቅቢጸ ተስፋ የሚመጣ መከራከሪያ ወይም ምክንያት ነው ማለት ይቻላል ለማንኛውም አገዛዙ መልስ አይሰጥም ውሳኔውን አሳውቀዋል ምን ሊሆን ይችላል መልክ አመሳይ በትናንትና ሁለት የጤና ጥበቃ ሚኒስትርን ጨምሮ በርካታ የመንግስት ከፍተኛ ኃላፊዎች በደብረ ዘይት ከተማ ይህን ችግር ለመወያየት ሂደዋል የሚባል መረጃ ደርሶ የነበረ እና በተወሰነ ደረጃ ጥያቄዎቻቸውን ለመመለስ ጥረት ያደርጋሉ እንደው ትንሽም ቢሆን እንዲሁ ያው ከአስራ ሁለቱ ካነሱ ጥያቄዎች እንዲያው ሶስት አራቱን ጥያቄዎች ለመመለስ ጥረት ያደርጋሉ የሚል ተስፋ ነበረኝ። ነገር ግን መንግስት እልህኛ መንግስት ሆኗል። ንቀት የተሞላበት መግለጫ ነው የሰጠው። ይህ መግለጫ በእውነት ለእነዚህ ሐኪሞች አይገባም ነበረ። የኢትዮጵያ የጤና ባለሙያዎች በአጠቃላይ በጣም ፍጹም በጨዋነት ስድስት ዓመት እና ሰባት ዓመት በተደጋጋሚ ስራቸውን ሳያቋርጡ በጣም ባልተመቻቸ ሁኔታ የነሱ ደሞዝ፣ የነሱ ጥቅማ ጥቅም ብቻ አይደለም። በጣም ሆስፒታሎች የሚሸቱ ቀለም ያልተቀቡ መሳሪያዎቹ በሙሉ ያረጁ በአጠቃላይ ለሕክምና አገልግሎት የሚውሉ ቁሳቁሶች ያልተሟሉበት መንግስት ትኩረት ያልሰጠው ተቋም ላይ ራሳቸውን ጎድተው እየኖሩ እና አገልግሎት እየሰጡ ህብረተሰቡን በርካታ የጤና ችክክል ያለባቸውን ሰዎች ወደ ጤንነት እየመለሱ አንዳንዶቹንም መሳይ በጣም የሚያሳዝነው እና በጣም የሚያስገርመው ነገር ደግሞ በርካታ ሐኪሞች አንዳንዶቹ በሽተኞች ምናልባትም አራት ሺህ ብር ይዘው መጠው አምስት ሺህ ብር ከተባሉ ከኪሳቸው አወጠው የጎደላቸውን እየሞሉ ነው። እነዚህን ከገጠር የመጡ ሌላ ችግር ያለው ነው ነገር ነው። የአረጋውያን ሲመጡ፣ ገንዘብ የሌላቸው ሰዎች ሲመጡ ከኪሳቸው እያወጡ የሀገርና የወገንን ፍቅር በራሳቸው በጎደላቸው እንኳን ገንዘብ እየሞሉ ሲያከሙ የነበሩ የነበሩ ዶክተሮች ምን ማለት ነው? እየሰሩ ጥያቄዎቻቸውን ማቅረብ ይችላሉ ማለት ምን ማለት ነው? ለምን ያክል ዓመት ጥያቄ ሲያቀሩ ነው መልስ የሚያገኙት? ይህ አይደለም መንግስት ጥያቄያቸውን ላለመመለስ የፈለገበት ዋነኛ ምክንያት የእነሱን ጥያቄ መመለስ ስላቃተው አይደለም። ጥያቄዎችን መመለስ በዝማማት አመፅ ብናስነሱበት ያውቃል። ምክንያቱም ሁሉም የኢትዮጵያ ከፍተኛ ጉዳት ላይ ነው ያለው። ከፍተኛ ከፍተኛ ችግሩ ስላለ በቋፍ ላይ ስላለ እየጠበቀው ያለው ነገር አለ። ምልክቶችን እያየን ነው። አንተ እንዳልከው በጎንደር አካባቢ ዶክተሮችን አፍነው ሊወስዱ ሲሉ ህብረተሰብ ወጦ ተከላክሎ ወደ ከስራትና ከድብደባ ካፈና ነፃ ማውጣት ችሏል። ሁሉም ኢትዮጵያዊ አገልግሎት የሚሰጣቸውን ዶክተሮችን ቢጠብቅና አብሮ አድማውን ተቀላቅሎ በመንግስት ላይ አድማ ቢያደርግ መንግስት አንድ ቀን አይቆይም። ምናልባትም ከሁለት ዓመት በፊት የፋኖ ኃይሎች ከአምስት እና ከስድስት ዓመት በፊት ደግሞ በኦሮሚያ ክልል ከኦነግ ሸኔና ከፋኖ ከሚያደርጉት የትጥቅ ትግል በላይ እጅግ በጣም የሚያስፈራው የከተማ ወይም የሰላማዊ አመፅ ነው። ከዚህ በላይ እኮ ከቤት ውስጥ አድማ ከማድረግ በተጨማሪ ሰላማዊ ሰልፍ ወጦን በመንግስት ላይ ተቃውሞ ማንሳትንም እጅግ በጣም የሚያስፈራው እና ስልጣኔን በአጭር ጊዜ ውስጥ አጣለው የሚል ሀሳብ ስለገባው ነው። ማንኛውንም ጉልበቱንም ገንዘቡንም ሰራተኛውንም ደህንነቱንም ፖሊሱንም አሰማርቶ በከተሞች ላይ ከፍተኛ የሆነ ጭካኔያዊ ተግባር እየፈጸመ ዶክተሮችን አገር ሀያ ምናምን አመት ሀያ አምስት ሀያ አራት ዓመት ያስተመረቻቸውን አስርና አስራ አምስት አመት በስራ ልምድ ያላቸውን ሐኪሞችን እንደ ተራሰው አፍኖ ወስዶ ገርፎ በየጎዳናው እየደበደበ እየወሰደ ጣላቸው ቢገሽ ጨዋ ለሆኑ የጤና ባለሙያዎች ይሄ አይገባቸውም ነበረ። የኢትዮጵያ ሕዝብ እንደው የነዚህን ችግር አይቶ ለራሱ ብሎ ሳይሆን እንደው ለነዚህ በጣም ጨዋ ለሆኑ ሐኪሞች እንኳን ዛሬ ከነሱ ወገን ቆሞ አብሮ ሊከሰት እንደሚችል አይታወቅም። በአጠቃላይ ግን በአንዳንድ ቦታዎች ላይ የሚታዩት እንቅስቃሴዎች መንግስትን በጣም እንዳሰቡት እና አሁንም ከፍርሃት ቆፈኑ ያልወጣ መሆኑን ከመግለጫዎቹ ላይ መረዳት ችያለሁ። መሳይ እንግዲህ የጤና ሚኒስቴር መግለጫ ማለት ያው የመንግስት አቋም የተንጸባረቀበት ማለት ነው። አንደኛ ይህ ችግራቸውን ንቀትም ያለበት ነው። እነዚህ ሰባት አመት በህክምና ማዕከላት በህክምና ዩኒቨርሲቲዎች ገብተው ትምህርቱን ቀን ከሌሊት ተከታትለው ወደ ሙያው የገቡ ናቸው። በአጠቃላይ ከእድሜያቸው ከ19ና 20 ዓመት በላይ በእውቀት በተለያዩ የእውቀት ማዕከላት ውስጥ ገብተው ያሳለፉ ናቸው። ከራሳቸው አልፈው ወገንን የሚጠቅሙ ለወገን ተርፉ ናቸው። እነዚህን የጤና ባለሙያዎችን ንቀት ባለው መልኩ በሐሰተኛ መረጃ የተወናበዱና ጥፋትን አላማቸው ያደረጉ ናቸው ብሎ በዚህ መልኩ መግለጹ በራሱ የበለጠ ቁጣን የሚቀሰቅስ ነው። እነዚህ ዶክተሮች እነዚህ የጤና ባለሙያዎች በዚህ ደረጃ ሊገለጹ የሚገባቸው አይደለም። ጥያቄያቸውን እውቅና ላለመስጠት አገዛዞ የሄደበት ርቀት በራሱ ሌላ ተቃውሞ የሚቀሰቅስ ነው። ድፍን ያለ አመለካከታቸው በሙሉ ምናልባትም ከዚህ ጀርባ ሌሎች ኃይሎች አሉ ብለው ነገ ከነገ ወዲያ በህግና በሽብር ወንጀል ለመክሰስ እየተንደረደሩ እንዳለ የሚያሳይ የሚያመላክት መግለጫ ነው እየተሰጠ ያለው። ለማንኛውም የጤና ባለሙያዎቹ ማህበር ቦርድ ዛሬ መግለጫ ሰጥተዋል። ሙሉ ለሙሉ የስራ ማቆም አድማ ለመምታት መዘጋጀታቸውን ገልጸዋል። ስለዚህ በጠበቀ ቁጥር የበለጠ በመቱት ቁጥር የበለጠ እየተጠናከረ የሚመጣ አድማ መሆኑን ነው እያየን ያለ ነው። የተለያዩ ተቋማት አምነስቲ ኢንተርናሽናልን ጨምሮ ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች ከሀኪሞቹ ከጤና ባለሙያዎቹ ጎን በመ መግለጫ እየሰጡ ይገኛሉ። አገዛዙ በዚህም በግራ በቀኝም እያደረገ ያለው ትክክለኛ እንዳልሆነ በተለያዩ አካላትም እየተገለጸ ይገኛል። ለማንኛውም የጤና ባለሙያዎች ማህበር ቦርድ አገልግሎትን ሙሉ ለሙሉ ለማቆም ውሳኔ ላይ መድረሱን አስታውቋል። ምን ሊደረግ ነው እንግዲህ? አሁን ያሉትም አገልግሎቶች በተወሰነ ደረጃ እነሱም ይቆማሉ ነው እንግዲህ ከመግለጫው መረዳት የሚቻለው። በአንዳንድ ሆስፒታሎች እኮ ሙሉ በሙሉ ተቋርጠዋል። ጎንደር እኮ ሙሉ በሙሉ ተዘግቷል። አንተ በጠቀስካቸው ቅድም ከተሞች ላይ ያሉ ሆስፒታሎች እኮ እነዚህ የተፈቀደላቸው ለጊዜው በግማሽ ደረጃ አድማ እናደርጋለን። ግማሹን አገልግሎት ደግሞ ኢመርጀንሲ ስለሆነ ወይም ድንገተኛ ስለሆነ በርካታ ሰው ሊሞትበት የሚችለው በመኪና አደጋ ከፍተኛ ደም የሚያስፈልገው የህይወት አድን ስራዎች ላይ በወሊድ የሚመጡ እናቶችን አናቆምም ብለዋል ይህ እኮ ከሙያ ስነ ምግባር እኮ በጣም ትልቅ ስራ ነው የሰሩት እውነት ለመናገር ነገር ግን መንግስት እኔ ዶክተሮች ወደ ሆስፒታል እንዲመለሱ ነው ወይስ ሙሉ በሙሉ እንዲቀሩ ነው የፈለገው አልገባኝም ሁለተኛ የህክምና ባለሙያዎችን ለመከፋፈል ነው ጥረት ያደረገው አንዳንድ ይላል በጎ ህሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸው በአግባቡ እንዲያከናውኑ የሚኒስተር መስሪያ ቤታችን በዚያው አጋጣሚ ጥሪ ያቀርባል። የለን በጎ ህሊና ያላቸው በጎ ህሊና የሌላቸው ዶክተሮች አሉ ማለት ነው። ህሊናን በብልጽግና ፓርቲ ነው የዶክተሮች ህሊና የሚመዘነው ነው። በጣም አሳፋሪ ነገር እኮ ነው እውነት ለመናገር እነዚህ ሐኪሞች እኮ አገራቸውን ስለወደዱ ህዝባቸውን መካስ ስላለባቸው ሳይማር ያስተማረን ማህበረሰብ እናገልግል እየተራምን እንዲሆን እናገልግል ብለው ለበርካታ አመታት ጥያቄ ሲያቀርቡ የነበሩና ፍጹም ጨዋ ሀኪሞች መሆናቸውን እኳ አስመስክረዋልኝ። አንድ መቶ ዶላር የማይሞላ ገንዘብ በወር እያገኙ ምናልባት ባለፈው ባደረግነው ኢንተርቪው ላይ ሚስቴ ወልዳ በሽሮ ነው ያረስኳት፣ ጠቦት፣ ትንሽ በግ እንኳን ገዝቼ ሚስቴን ማረስ አልቻልኩም ያለ ዶክተር። ከዚህ በላይ ጨዋነት የት ሊመጣ ነው? ህሊና የሌላቸው ዶክተሮች ናቸው ብሎ መጥቀስ ምን ማለት ነው? ይሄ ከባድ ንግግር እኮ ነው። እውነት ለመናገር የበለጠ ሀኪሞችን ብቻ ሳይሆን የኢትዮጵያን ሕዝብ የሚያስቆጣ ነገር ነው የተናገሩት። ሌላው ደግሞ የተሳሳቱ ፖለቲካ አጀንዳ የያዙ የሚዲያ አካላት ወይም ዩቲዩበሮች ጋር በእነሱ ተጠምዝዘው ይላል ሀኪሞች ናቸው በርካታ የፖለቲካ እና የኢኮኖሚ የማህበራዊ አጠቃላይ የብዙ ነገሮች እውቀት ያላቸው ለበርካታ ዓመታት ልጅነታቸውን በትምህርት ያሳለፉ ሐኪሞቹ ነው እያለ እነሱን ከሚዲያ ከፍተው ከሚንቀሳቀሱ በታች አድርጎ ማንም የሚችል ሀሳባቸው ማንም ሊጠመዝዘው የሚችል ናቸው ብሎ በነሱ ላይ ንቀት የሚመስል መግለጫ ነው ያወጣው። ነገር ግን ዶክተሮቹ በደንብ ጠንቅቀው ያውቁታል። ሐኪሞቹ አጠቃላይ በኢትዮጵያ ያሉ የጤና ባለሙያዎች ያለውን የመንግስት ስርዓት አቅም በደንብ ጠንቅቆ ያውቁታል። ይህም መግለጫ የሰጠው በማሸማቀቅ በማስፈራራት በመከፋፈል መከፋፈል መሰረት ያደረገ ልዩነት እንዲፈጠርና የተወሰኑትን ወደ ህክምና ማዕከላት ለማምጣት ሆን ብሎ ያደረገው ነገር መሆኑን ሐኪሞች ያውቁታል። አንተ እንዳልከው በሐዋሳ ከተማ እና በተለያዩ ካቢዎች ላይ አዲስ ቅጥር ደብዳቤ ለጥፏል ተብሏል። ይሄ ከየት ያመጣውን የትኛው ህክምና ማዕከላት ያሰለጥናቸው እነዚህ ስፔሻሊስት እና ሳብስፔሻሊስት ሐኪሞች እኮ በኢትዮጵያ አምስት ሺህ አይሞሉ። እነዚህ ሰዎች ቢያቋርጡ እነዚህ አምስት ሺህ ዶክተሮች፣ ሀኪሞች ሳምስት ስፔሻሊስቶች ቢያቋርጡ ከየት አምጥቶ ነው ማስታወቂያም የለጥፈው? ይሄ ማስታወቂያ እነሱን ለማስፈራራት እና ለማንገራገር የታሰበ ነው እንጂ የትም አይደርስም። እነዚህ ሀኪሞች ሙሉ በሙሉ ከቤታቸው ቁጭ ቢሉ አይደለም ለአምስት ቀን እና ለስድስት ቀን ለአምስት ወር እና ለስድስት ወር ቁጭ ቢሉ እንኳን መንግስት ነው ተጎጂ የሚሆነው። እነሱ ተጎጂ አይሆኑ። እነሱ እኮ ከግል ህክምና ማዕከላት እኮ ገብተው የግል ደሞዝ እያገኙ የከፍ ከፍተኛ ደግሞ ዝያገኙ መስራት የሚችሉ በየትኛውም የግል ሕክምና ማዕከላት እጃቸውን ስሞ ሊቀበላቸው የሚችል ተቋም ያለበት ሀገር ላይ ያለ ነው። ስለዚህ ሕዝብን እናገልግል ብለው ራሳቸውን ዝቅ አድርገው በሰሩ መንግስት እንደገና ጢባ ጢቤ ሊጫወተባቸው አይገባም። ይህንን እኛ ስላልን ወይም የሚዲያ ማዕከላት ወይም የሚዲያ ዩቱበሮች ወይም አጠቃላይ የመንግስት እንዲወድቅ ወይም ከስርዓቱ እንዲገረሰስ የሚፈልጉ ሚዲያዎች አሉ ብሎ ቢናገርም በእነዚህ ተጠምዝዘው ሀሳባቸው ወደ ሀሳባቸውን ወደ ኋላ የሚሉ ሰዎች እንዳልሆኑና አጠቃላይ እንግዲህ በተደጋጋሚ ብየዋለሁ፣ የነብሩን ጭራ ይዘውታል፣ ሲለቁት ራሳቸውን ዞሮ እንደሚነክሳቸው ስለሚያውቁ አሁንም በአቋማቸው እንደጸኑ ነው ማየት የቻልኩት መሳይ እንግዲህ የጤና ባለሙያዎች ማህበር ቦርድ ሙሉ ለሙሉ አገልግሎት ለማቆም ውሳኔ ላይ መድረሱም ተመልክቷል። ስለዚህ በአንዳንድ የአስቸኳይ ድንገተኛና ነፍስ አድን ህክምናዎች እንዳይቋረጡ ተደርጎ የከፊል ስራ ማቆም አድማ ነበረ ሲካሄድ የቆየው አሁን ላይ በጤና ባለሙያዎች ላይ እየደረሰ ያለው እስርና እንግልት ባለመቆሙ ሙሉ በሙሉ ስራ ወደ ማቆም መሄዳቸውን ነው እንግዲህ መሰረት ሚዲያ ደረሰኝ ባለው መረጃ ላይ የተጠቆመው። ለምራግቡሩም ተዘጋጅቶ መሰራጨቱንም ነው የተመለከተው ሙሉ በሙሉ ማቆም ሲባል በጣም ብዙ ብዙ ነገሮች ናቸው የሚስተጓጎሉት። አገዛዙ በልህና በማደናገር ይህንን የጤና ባለሙያዎቹን ጥያቄ ለማድበስበስና ለማስቆም የሚያደርገው ጥረት የበለጠ በጤና ባለሙያዎቹ ላይ ወደሚቀጥለው በጣም ከፍተኛ ጽናትና ትዕግስት፣ ጥንካሬ ወደሚጠይቀው የአጠቃላይ ስራ ማቆም አድማ እንዲገቡ እያደረጋቸው ነው ያለው። እስቲ በሂደት የምንከታተለው ይሆናል። ነገር ግን ሌሎች የህብረተሰብ ክፍሎች እንግዲህ ምንድን ነው አሁን እየተጠበቀ ያለው ከጤና ባለሙያዎቹ የከፋ የኑሮ ሁኔታ ውስጥ ያሉ ጉስቁልና ውስጥ ያሉት በልቶ ማደር ፈጽሞ እየታሰበ እንዳልሆነ እየገለጹ ያሉት የህብረተሰብ ክፍሎች ምንድን ነው የሚጠብቁት? እንደ ሰማነው ከሆነ የታክሲዎችም የመምህራንም በእርግጥ እየተነጋገሩ ነው። መቼ ነው የሚለው ነገር ያው ነገሩ ተደራጅቶ ሲያልቅ ሊያደርጉት እንደሚችሉ ይጠበቃል። ነገር ግን ዝምታው በዛ። የጤና ባለሙያዎቹን ነጥሎ እርምጃ ለመውሰድ እያደረገ ያለው ጥረት የሌላው የህብረተሰብ ክፍል ከጎናቸው ካልቆመ በስተቀረ የአድማውም ሆነ አጠቃላይ የጤና ባለሙያዎቹ ጥያቄ ምላሽ ሊያገኝ አይችልም። ምንድን ነው እየተባለ ያለ አንዳንድ ቦታዎች ላይ ጠንከር ያለ ተቃውሞ ለማድረግ ዝግጅት ላይ እንዳለ መረጃዎች ደርሰውኛል። በተለይ አዲስ አበባ ከተማ ውስጥ ያሉ የታክሲ አሽከርካሪዎች አጠቃላይ በውስጥ ለውስጥ እየተነጋገሩ እንደሆነ መረጃዎች ደርሰውኛል። መንግስት ደግሞ በዛው ልክ ታክሲ እንቅስቃሴ ሲቆም ምን አይነት ጉዳት ሊደርስበት እንደሚችል ጠንቅቆ ስላወቀ መንግስት በሰሞኑ ምንም ስራ የለውም ሌላ ስራ የለውም። ሀገሪቱን እያስተዳደረ አይደለም። በከተሞች ላይ የደህንነት ከፍተኛ የደህንነት ኃይል መድቦ ነጭ ለባሽ ደህንነት መድቦ እችን መድቦ በአጠቃላይ የፖሊስ የአድማ ብተና፣ የከተማ አድማ ብተና፣ የፌዴራል ፖሊስ፣ የቀይ ቦኔት ያደረጉ ወታደሮች በከተማው ላይ ህዝቡ እንዲፈራና እንዲሰጋ ምንም አይነት እንቅስቃሴ ቢደረግ እንፈጃቸዋለን የሚመስል እንቅስቃሴ በከተሞች እያደረገ ነው። ይህን እያደረገበት ያለው ዋነኛ ምክንያት ስጋቱ ጫፍ የደረሰ በመሆኑ ህዝቡ ይህን ተረድቶ ከስጋት የመነጨ ማስፈራራት እንደሆነ ተረድቶ አድማውም መቀላቀል ለሚመጣው ትውልድ የሚሆን ለራሳችን አሁን ላለው ትውልድ ከፍተኛ የሆነ ጥቅም እንዳለው አውቆ ማህበረሰቡ እንቅስቃሴ ማድረግ እንዳለበት ነው። አለዚያ ግን ምናልባት ይሄ የጤና ባለሙያዎች እንቅስቃሴ ከዚህ በፊት የዛሬ አራት ወርና አምስት ወር አካባቢ የመርካቶ ነጋዴዎች ያደረጉትን አድማ መንግስት ምን ያክል እንዳስጨነቀውና ሌላው ማህበረሰብ ትብብር ባለማድረጉ ምክንያት እነዚህን ነጋዴዎች የእናንተ ችግር የእኛ ችግር ነው መንግስት እየጣለባቸው ያለው እያቃጠለባቸው ያለው የንግድ ተቋማት እየጣለባቸው ያለው ግብር መድሎና መገለል ዘር መሰረት ያደረገ መድሎና መገለል እያደረሰባችሁ ስለሆነ የእናንተ ችግር የኛም ችግር ነው። ከነጋዴው ማህበረሰብ ጋር ባለቆም ባለመቆሙ አዲስ አበባ ከተማ ላይ እንደፈለገ መንግስት የፈለገውን ዋጋ እንዲጨምር ነዳጅም ሲጨምር ዝም ተባለ። ውሃ፣ መብራት፣ የስልክ፣ አጠቃላይ የትራንስፖርት፣ የእህል ዋጋ፣ የሸቀጣ ሸቀጦች ዋጋ በምን ያክል ደረጃ ከዛሬ አምስት ወርና አራት ወር በፊት ከነበረው በእጥፍ ጨምሮ ህብረተሰቡ ከእንቅርት ላይ ጆሮ ደግፍ የሆነ የኑሮ ውጣውረድ ውስጥ ሲገባ ያኔ ብንተባበር ኑሮ የሚል ቁጭት ዛሬ እንደሚያድርበት ምንም ጥርጥር የለውም። አሁን ደግሞ ሁለተኛ እድል መጥቷል። ይህን ሁለተኛ እድል ለምን ህብረተሰቡ መጠቀም እንዳልቻለ ለእኔ ግራ ነው እየገባኛለው። በእርግጥ ቅድም እንደነገርኩ ውስጥ ለውስጥ እየተሰሩ ያሉ ስራዎች አሉ በከተሞች ላይ የታክሲ አሽከርካሪዎች ማህበር፣ መምህራን ሳይቀሩ ውስጥ ለውስጥ እየተነጋገሩ ነው። አጭር ጊዜ ውስጥ ከሰኞ ጀምሮ እንግዲህ የጤና ባለሙያዎች ጥያቄዎቻችን የማይመለሱ ከሆነ ሆስፒታሎችን ሙሉ በሙሉ ከአገልግሎት ሙሉ በሙሉ እንዲያቆሙ መቶ ፐርሰንት አገልግሎት እንዳይሰጡ ማድረግ እንችላለን፣ ነገር ግን መንግስት ምላሽ ይስጠን እያሉ ነው። መንግስት መልስ ይሰጣል ብለን በተወሰነ ደረጃ ጠብቀን ነበር። እልህኛ በጣም በብሽሽቅ ፖለቲካ የሚያምን አመራሮች ኢትዮጵያን እየገዙ ባለበት በዚህ ሰዓት የኢትዮጵያ ሕዝብ ከዚህ ለመውጣት የሕክምና ባለሙያዎችን እውነተኛና ትክክለኛ ጥያቄ ወቅቱን ምናልባትም የዘገየ ከዛሬ ስድስት ዓመት በፊት ይህን ጥያቄ አንስተው መልስ ባለማግኘታቸው ያደረጉት አድማ እንደሆነ እና ምን ያክል ጨካኝ ስርዓት እንዳለ ለእነዚህ ሐኪሞች ትክክለኛና የዘገየ ጥያቄ እንኳን አቅርብ የመለሰላቸው ምልስ እነሱን በርቀት የተላ መልስ በመመለሱ የእያንዳንዱ የሕክምና ባለሙያዎች በመ ምክንያት የኢትዮጵያ ህዝብ አጠቃላይ እንደተናቀ አውቆ ነግ በኔ ነው በማለት ዛሬውኑ ከነሱ ጋር አይማውን አብሮ ተቀላቅሎ ማድረግ እንዳለበት ነው ማሳሰብ የምፈልገው መሳይ። እንግዲህ ያው የኢትዮጵያ ጤና ባለሙያዎች ማህበር ቦርድ ያወጣው መግለጫ ሙሉ በሙሉ ወደ አድማውን ወደ ማድረግ እና በከፊል የነበረውን በማቆም ወደ ሙሉ የስራ ማቆም አድማን መሸጋገሩን በመወሰን ያው መግለጫውን እንዲሰራጭ አድርጓል። ሁሉም ይህንን ተከትሎ ተግባራዊ እንዲያደርግ ነው የታቀደው ወይም ደግሞ መልእክት የተላለፈው የአብይ አህመድ አገዛዝ አሻፈረኝ ብሏል። የሀሰተኛ መረጃዎችን በማሰራጨት የተወሰኑ ሰዎች ጥያቄ ብቻ አድርጎ በማሳየት ለማድበስበስ የሚያደርገው እንቅስቃሴም እንደዚሁ ተጠናክሮ ቀጥሏል። አፈናውም አፈሳውም በየቦታው የጤና ማዕከላት የታጣቂዎች ቁጥር በስፋት የሚታይበት የህክምና ባለሙያዎች እየተሳደዱ ከአንድ ቦታ ወደ አንድ ቦታ እየተሸጋገሩ ያሉበት በጣም አደገኛ ሁኔታ ውስጥ ነው ያሉት። እስቲ ይህንን ሁኔታ እንከታተላለን። በጣም ነው የማመሰግነው።